ሰላም ጤና ይስጥልን የአሻም ተከታታዮች እንደምናላችሁ። ለዛሬ ለዕለተ ረቡዕ መስከረም 7 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አምረሰ ጉዳዮቹን በማስተዋወቅ እንጀምራለን። በህዳሴ ግድብ ላይ የተገኘውን ስኬት በሰላምና የልማት ስራዎች ለመድገም እንረባረባለን ሲሉ የኦሮሚያ ክልል ምክትል ፕሬዚዳንት ተናገሩ። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ ለጥገና ስራ የሚቋረጥ የኃይል አቅርቦት እንደሚኖር ገለጸ። የሞተር ጀልባዎች ከቀረጥና ታክስ ነፃ እንዲገቡ መወሰኑ የቱሪዝም ዘርፉ ያነቃቃል ተባለ። በህዳሴ ግድብ ላይ የተገኘውን ስኬት በሰላምና የልማት ስራዎች ለመድገም እንረባረባለን ሲሉ የኦሮሚያ ክልል ምክትል ፕሬዚዳንት ተናገሩ። ህዝቡን በማስተባበር በታላቁ ኢትዮጵያ ህዳሴ ግድብ ላይ የተገኘውን ስኬት በሌሎች የክልሉ ሰላምና የልማት ስራዎች ላይ ለመድገም እንረባረባለን ሲሉ የኦሮሚያ ክልል ምክትል ፕሬዚዳንት አወሉ አብዲ ገልጸዋል። በአንድነት አሳክተናል በሚል መሪ ሀሳብ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን አስመልክቶ በኦሮሚያ ክልል የተለያዩ ከተሞች ህዝባዊ የድጋፍ ሰልፎች እየተካሄዱ ነው። በአሰላ ከተማ በተካሄደው የደስታ መግለጫ ህዝባዊ የድጋፍ ሰልፍ ላይ የክልሉ ምክትል ፕሬዚዳንት አወሎ አብዲን ጨምሮ የተለያዩ የህብረተሰብ ክፍሎች እየተሳተፉ ይገኛሉ። አወሎ አብዲ በመርሃ ግብሩ ላይ ባስተላለፉት መልእክት የክልሉ ህዝብ ለግድቡ ግንባታ ስኬት ቦንድና ሌሎች ስጦታዎችን በመለገስ ያለሰለሰ ድጋፍ ሲያደርግ መቆየቱን ገልጸዋል። በቀጣይም የክልሉን ህዝብ በማስተባበር በህዳሴ ግድብ ላይ የተገኘውን ስኬት በዘላቂ ሰላም ግንባታ የኑሮ ውድነትን ለማረጋጋትና አገልግሎት አሰጣጥን ለማሻሻል በትኩረት ይሰራል ብለዋል። ከዚህም ባለፈ የክልሉ መንግስት ዘላቂ ሰላም ሰፍኖ ህዝቡ ትኩረቱን የልማት ስራ ላይ እንዲያደርግ የሰላም መንገድ ያልተቀበሉ አካላት ላይ የህግ ማስከበር እርምጃዎች ተጠናክረው እንደሚቀጥሉ ነው እየተናገሩት። በሌላ በኩል የክልሉ መንግስት የአገልግሎት አሰጣጥ ችግሮችን ለመቅረፍ መሶብ አንድ ማዕከል አገልግሎት የማስፋት ስራ በትኩረት እንደሚሰራም አወሎ አብዲ ማስታወቃቸው ኢዜአ ዘግቧል። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ ለጥገና ስራ የሚቋረጥ የኃይል አቅርቦት እንደሚኖር ገለጸ። ዛሬ መስከረም 7 ቀን ከጠዋቱ 2 ሰዓት ተኩል እስከ 9 ሰዓት ከ30 ድረስ ጥገና ስራዎችን ለማከናወን በአዲስ አበባ በአንዳንድ ቦታዎች ኃይል እንደሚቋረጥ ነው ያስታወቀው። በዚሁ መሰረትም አገልግሎቱ አትላስ ሆቴል፣ ሻላ መናፈሻ፣ ኤስኦኤስ፣ ደሳለኝ ሆቴል ጀርባ፣ ፕሬዚደንሻል ሆቴል እንደሚገኙበት ይፋ አድርጓል። ከዚሁ በተጨማሪም አሻም ከአገልግሎቱ ባገኘችው መረጃ መሰረት ሩዋንዳ ኦቨርፓስ፣ አፍሪካ ህብረት፣ መቻሪ፣ ሜክሲኮ፣ ትምባሆ ሞኖፖል፣ ሳርቤት፣ ቴሌ፣ መብራት ኃይል ክበብና በአካባቢው የኃይል አቅርቦት እንደሚቋረጥ መረጃው መመልከት ትችላለች። አገልግሎቱ በመጨረሻም ደንበኞቹ የጥገና ስራው ተጠናቆ የኃይል አቅርቦቱን እስኪመለስ ድረስ በትዕግስት እንዲጠብቁት መልእክቱን አስተላልፏል። የሞተር ጀልባዎች ከቀረጥ ነጻ ታክስ እንዲገቡ መወሰኑ የቱሪዝም ዘርፉ ያነቃቃል ተባለ። በሞተር የሚሰሩ ጀልባዎች ከቀረጥና ታክስ ነጻ ወደ ሀገር እንዲገቡ መወሰኑ የቱሪዝሙ ዘርፍ ይበልጥ ይነቃቃል ሲል የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ገልጿል። እንደ ሀገር በውሃ ላይ ቱሪዝም በከፍተኛ ሁኔታ መጠቀም የሚያስችል ጸጋ መኖሩን የቢሮ ምክትልና የቱሪዝም ዘርፍ ኃላፊ አበበ ማሪሞ ለኢዜአ ተናግረዋል። በዚህም ጸጋ ለመጠቀም ብሎም በዘርፉ ዓለም አቀፍ ተወዳዳሪ ለመሆን መንግስት ሰሞኑን የሞተር ጀልባዎች ከቀረጥና ታክስ ነጻ እንዲገቡ ያሳለፈው ውሳኔ የሚደነቅ ነው ብለዋል። በተጨማሪም ውሳኔው በቱሪዝም ዘርፍ የሚሰማሩ ባለሀብቶችንና ዘርፉን በይበልጥ ያነቃቃል ነው እየተባለው በሀገር ውስጥ ከሚመረቱት በተጨማሪ ከውጭ የሚገቡትን በመጠቀም በዘመናዊነት በላቀ ምቾት ዓለም አቀፍ አገልግሎት ለመስጠት ያስችላሉ ብለዋል። አሁን ላይ ሐዋሳ ሐይቅ የጀልባ ላይ ጉብኝት አገልግሎት እየሰጠ መሆኑ ጠቅሰው በቀጣይ የግዳቦ ግድብና አባያ ሐይቆችን ወደ ቱሪዝም ገበያ ለማስገባት እየተሰራ ስለመሆኑ ገልጸዋል። የሞተር ጀልባዎች ከቀረጥና ታክስ ነጻ እንዲገቡ መፍቀዱም የቱሪዝም ኢንዱስትሪውን አንድ ደረጃ ከፍ እንደሚያደርግም ተናግረዋል። ለመግዛት አስበው በታክስና ቀረጥ ክፍያ ስጋት ለዘገዩ አካላትም ጥሩ አጋጣሚ መሆኑ ገልጸው ጀልባዎችን በማስገባት ለቱሪዝም ዘርፉ እድገትና የላቀ አገልግሎት አሻራቸው እንዲያኖሩም መክረዋል። በድሬዳዋ አስተዳደር በስነ ምግባር የታነጸ ትውልድ የማፍራት ተግባር ተጠናክሮ እንደሚቀጥል የከተማ አስተዳደሩ ትምህርት ቢሮ አስታወቀ። በድሬዳዋ አስተዳደር የ2018 የመማር ማስተማር ስራ ተጀምሯል። የአስተዳደሩ ትምህርት ቢሮ ምክትል ኃላፊ አወከር አዶሽ በትምህርት ዘመኑ በስነ ምግባር የታነጸ ትውልድ የማፍራቱ ስራ ትኩረት ተሰጥቶ እንደሚሰራም አንስተዋል። በተያዘው ዓመት በአስተዳደሩ የገጠርና ከተማ ክላስተር በሚገኙ ሁሉም ትምህርት ቤቶች መደበኛ የመማር ማስተማር ተግባር መጀመሩን ገልጸዋል። በክረምት ወራት የመምህራን የማስተማር ብቃት የሚያጎለብት ስልጠና መሰጠቱን ጠቅሰው ትምህርት ቤቶች ምቹ የመማር ማዕከላትን የማድረግ እድሳትና የግብዓት አቅርቦት የማሟላት ስራም ተሰርቷል ብለዋል። በትምህርት ቤቶች እድሳትና ለተማሪዎች የትምህርት ቁሳቁሶች በመደገፍ ረገድም ሴክተር መስሪያ ቤቶች፣ ባለሀብቶችና ድርጅቶች በአጠቃላይ 69 ሚሊዮን ብር የሚገመት ድጋፍ ማድረጋቸው ገልጸዋል። በክረምት ወራት የተከናወኑ የዝግጅት ስራዎች የትምህርት ፍትሐዊ ተደራሽነትና ጥራትን ለማረጋገጥ መሰረታዊ አበርክቶ እንዳላቸው አሻም ከኢዜአ ያገኘችው መረጃ ያመላክታል። በተጨማሪም በየትምህርት ቤቶቹ የትምህርት ሴክተሩን ዲጂታላይዝድ ለማድረግ የተጀመረው ስራ ተጠናክሮ እንደሚቀጥልም አብራርተዋል። ተመልካቾቻችን ለእለቱ ያዝንላችሁ ዜናዎቻችን ከማጠናቀቃችን በፊት በድጋሚ የርዕሰ ጉዳዮቹን እናስታውሳችሁ። በህዳሴ ግድብ ላይ የተገኘውን ስኬት በሰላምና የልማት ስራዎች ለመድገም እንረባረባለን ሲሉ የኦሮሚያ ክልል ምክትል ፕሬዚዳንት ተናገሩ። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ ለጥገና ስራ የሚቋረጥ የኃይል አቅርቦት እንደሚኖር ገለጸ። የሞተር ጀልባዎች ከቀረጥና ታክስ ነፃ እንዲገቡ መወሰኑ የቱሪዝም ዘርፉ ያነቃቃል ተባለ። ለዛሬ ለዕለተ ረቡዕ መስከረም 7 ቀን 2018 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። እኔ ለእለቱ ተረኛ ሳላፊ ሙሐመድ ንጉስ አብዱ አበሪያቸው ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲውላችሁ እንመኛለን። አሻም ለሁላችን።